ኢራን በሩሲያ ድጋፍ ታግዛ የጠፈር መርሃ ግብሯን በከፍተኛ ሁኔታ እያሳደገች መሆኑን ዓለም እየተገነዘበ ነው። በተለይም በፍሎሪዳ ከሚገኘው ኬፕ ካርናቬል ጋር የሚመሳሰል ግዙፍ የፈጠር ግዙፍ የጠፈር መንኮራኩር ማስወንጨፊያ ጣቢያ በቻባሃር እየገነባ መሆኑ ተመላክቷል። ይህ ከፍተኛ ፍላጎት የታየበት ፕሮጀክት ውጤታማ ለመሆኑ ማስወንጨፊያዎች አመቺ በሆነው ከምድር ወገብ አቅራቢያ የሚገኝ ባለ 54 ካሬ ማይል ስፋት ያለው ኮምፕሌክስን የሚያካትት ሲሆን ኢራን ኃይለኛ መንኮራኩሮችን ወደ መዋር ለማስወንጨፍና በ2020 በአሜሪካ ድሮን የተገደሉትን አይአርጂሲ አዛዥ ቃሲም ሱሌይማንን ስም የያዘው 20 የኢንተርኔት ሳተላይቶችን ለማሰማረት ያለመ ነው ተብሏል። ይህ የፈጠራ መርሃ ግብር እርግጥ በተለይ ኢራን በመካከለኛው ምስራቅ የሚገኙ ወኪሎቿ ከደረሱባቸው ጉዳት በኋላ ቀጠናውን የበላይነት ለማስጠበቅና የኃይል አቅሟን ለማሳየት የምታደርገው ጥረት አካል ተደርጎ ይታያል። ሆኖም ፕሮግራሙ በምዕራባውያን ሀገራት በተለይም በአሜሪካና በእስራኤል ዘንድ ከፍተኛ ስጋት የፈጠረ ሲሆን ይህ የጠፈር ቴክኖሎጂ የኢራንን አህጉር አቋራጭ ባለስቲክ ሚሳኤል አቅም ሊያሳድግ ይችላል የሚል ፍራቻ አለ። ወታደራዊ ባለሙያዎችና ተንታኞች የጠፈር ማስወንጨፊያ ቴክኖሎጂ አይሲቢኤም ጋር ወሳኝ መመሳሰል እንዳለውና የተሻሻሉ የሳተላይት አቅሞችን የኢራንን የሚሳይል ኃይል የኢላማ አነጣጠር ትክክለኛነትና ፍጥነትን በእጅጉ ሊጨምር እንደሚችል ያስጠነቅቃሉ። ኢራን ፕሮግራሙን በይፋ ከምዕራባውያን ጋር እኩል የቴክኖሎጂ አቅም ለመገንባት ያለመ እንደሆነ ብትገልጽም በእስራኤል ላይ ያላት የጠላትነት አቋምና በቅርቡ የፈጸመቻቸው የሚሳይል ጥቃቶች ስለ ወታደራዊ ዓላማው ጥርጣሬን ይፈጥራል። ከሩሲያ ጋር ያለው ስትራቴጂካዊ አጋርነት በሩሲያ በኩል የኢራን ሳተላይቶች መወንጨፋቸውና የኢራን ድሮኖች በዩክሬን ጥቅም ላይ መዋላቸው ይህ ሁኔታ የሚያጠናክር ሲሆን ይህም በምላሹ የእንግሊዝና የአውሮፓ ሕብረት በኢራን የጠፈር ባለስልጣናትና ተቋማት ላይ ማዕቀብ እንዲጥሎ አድርገዋል። ከዚህ የጠፈር መርሃ ግብር ጎን ለጎን ኢራን ከአሜሪካ ጋር የኑክሌር መርሃ ግብሯን በተመለከተ በኦማን ሸማጋይነት ወሳኝ ድርድሮችን እያካሄደች ቢሆንም ዋና ዓላማውን በከፍተኛ ሁኔታ የተጎዳውን ኢኮኖሚዋን ለማነቃቀት የሚያስችላትን የማዕቀብ እፎይታ ማግኘት ነው። በቅርቡ በሁለቱ ሀገራት ከፍተኛ ዲፕሎማቶች መካከል የተካሄዱ የውይይት ዙሮች በአዎንታዊ መልኩ የተገለጹ ሲሆን ምንም እንኳ ከ1979 ጀምሮ መደበኛ የዲፕሎማሲ ግንኙነት ባይኖርም እና ኢራን የራን ይህም ለጦር መሳሪያ ከቅርብ ወደሆነ ደረጃ የማበልጸግ ተግባሯ ላይ ውጥረቶች ቢቀጥሉም በማዕቀፉ ላይ የጋራ መግባባት ላይ መደረሱን አመላክተዋል። ቴሄራን የኒኩሌር እንቅስቃሴዎቿ ሰላማዊ ናቸው ብትልም የአቶሚክ ቦምብ የማበልጸግ አቅም መኖሩ ቁልፍ ዓለም አቀፍ ስጋት ሆኖ ቀጥሏል። እነዚህ የዲፕሎማሲ ጥረቶች በኢራን ውስጥ በተለይም በንግዱ ማህበረሰብ ዘንድ የንግድ ምክር ቤት የተወከለውን ጠንካራ ድጋፍ ያገኙ ሲሆን ምክር ቤቱ ስኬታማ ድርድሮችን የኢኮኖሚ ጫናዎችን ለማንሳት የውጭ ኢንቨስትመንቶችን ለመሳብ የቴክኖሎጂ ችግርን ለማመቻቸትና ኢራንን ከዓለም አቀፉ ኢኮኖሚ ጋር እንደገና ለማዋሃድ እንደ ወሳኝ መሳሪያ ይመለከተዋል። በድርድሩ ዙሪያ ብር ተስፋ ቢኖርም ዲፕሎማሲ ብቻውን ለዓመታት በማዕቀብ የተባባሱትን ጥልቅ የኢኮኖሚ ችግሮች ለመፍታት በቂ ላይሆን እንደሚችል በመገንዘብ ከድርድሩ ጎን ለጎን የሀገር ውስጥ የኢኮኖሚ ማሻሻያዎችን እንደሚያካሂዱ ጥሪ አቅርበዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን በቀጣው ሳምንታት ውስጥ የሰላም ስምምነት ላይ ከደረሱ ከአሜሪካ ጋር ግዙፍ የንግድ ስራ ሊጀምሩ እንደሚችሉ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት አስተዋውቀዋል። ይህ ተስፋ የተሰጠው ግን ትራምፕ ራሳቸው ከጥቂት ቀናት በፊት ሁለቱ ወገኖች ድርድሩን የሚያደናቅፉ ከሆነ አሜሪካ ከአሸማጋይነት ሂደቱ ራሷን ልታገል እንደምትችል ካስጠነቀቁ በኋላ ነው። ትራምፕ እሁድ ኤፕሪል 2025 ባስተላለፉት መልእክት ሩሲያ እና ዩክሬን በዚህ ሳምንት ስምምነት እንደሚያደርገው ተስፋ አድርጋለሁ ካሉ በኋላ ሁለቱም ወገኖች ከዚህ በኋላ እጅግ እየበለጸገች ካለችው አሜሪካ ጋር ትልቅ የንግድ ሥራ በመጀመር ሀብት ይፈጥራሉ ሲሉ የንግድ ዕድሉን አጉልተዋል። ይሁንና ከዚህ መግለጫቸው ቀደም ብሎ ፕሬዚዳንቱ ድርድሩን አስቸጋሪ የሚያደርግ ወገን ካለ ምኞቱ ተሳክቶላቸዋል፣ አስከፊ ሰዎች ናቸው በማለት አሜሪካ ከሂደቱ እንደምትወጣ አዝተው ነበር። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮም በተመሳሳይ በቅርብ ቀናት ውስጥ በስምምነቱ ላይ መሻሻል ካልተየ ዋሽንግተን የድርድር ጥረቷን ልታቋርጥ እንደምትችል አመላክተው ነበር። ይህም የትራምፕ አስተዳደር አካሄድ በምርጫ ቀስቀሳ ወቅት ጦርነቱን በ24 ሰዓት ውስጥ አስቆማለሁ ከሚል ቃል ኪዳንና ከጥር ወር ምረቃ ወዲህ ለሰላም ስምምነቱ ቅድሚያ ከመስጠት የመነጨ ሲሆን የንግድ ጥቅማጥቅሞችን በግልጽ የሚታይ ሚና እየተጫወቱ ነው። ዋሽንግተን ከሞስኮ ጋር ያለውን ግንኙነት ለማስተካከል እና ገዙፍ የኢኮኖሚ ስምምነቶች ሊኖሩ እንደሚችሉ ስታስብ በሌላ በኩል ደግሞ ለኪየቭ ለሰጠችው ወታደራዊ ድጋፍ ምትክ በሚል የዩክሬን የተፈጥሮ ሀብት ገቢ በስፋት እንደምትቆጣጠር የሚያስችላትን የማዕድን ስምምነት ከዩክሬን ጋር እየተደራደረች ትገኛል። ይህ ሁሉ እየተከናወነ ያለው የሩሲያው ፕሬዚዳንት ቪላድሚር ፑቲን ያወጁትን ለአጭር ጊዜ የቆየው የፋሲካ ተኩስ አቁም በከፍተኛ ውዝግብና በሁለቱም ወገኖች በተሰነዘሩ የጥሰት ክሶች የታጀበ ፍጻሜ ካገኘ በኋላ ነው። የዩክሬኑ ፕሬዚዳንት ቮሎድሚር ዘለንስኪ ሩሲያ ከሺህ ጊዜ በላይ ተኩስ አቁሙን እንደጣሰች እና በዶኔቲክስ ክልል ከፍተኛ ጥቃት እንደፈጸመ ሲናገሩ የሩሲያ መከላከያ ሚኒስተር ግን ኃይሎቹ ተኩስ አቁሙን በጥብቅ እንዳከብሩና የውጭ ጉዳይ ሚኒስትር ቃል አቀባዋ ደግሞ ዩክሬን በአሜሪካ የተሰጡ ሚሳይሎችን ትጠቀማለች ሲሉ ከሰዋል። የክሬምሊን ቃል አቀባዋ ዲሜትሪ ፑቲን ተኩስ አቁሙ እንዲራዘም ትዕዛዝ እንዳልሰጡ ካረጋገጹ በኋላ ስምምነቱ በእሁድ እኩለ ሌሊት እንዳበቃ ዩክሬን በበርካታ ከተሞቿ ኪዬቭን ጨምሮ የሩሲያ ድሮንና ሚሳይሎች ጥቃቶች እንደገና መጀመራቸውን የአየር መቃወሚያ መሰመራታቸውንና የአየር ጥቃት ማስጠንቀቂያዎች መስጠታቸውን ዘግባለች። ዘለንስኪ የፑቲንን የተኩስ አቁም ውሳኔ ባዶ ቃላትና የፕሮፓጋንዳ ትርኢት ሲሉ ያጣጣሉ፣ ሲሆን ምንም እንኳ በፋሲካ ዕለት የሩሲያ የአየር ጥቃቶች መቆማቸውን ቢገነዘቡም ይበልጥ ዘላቂ ያለው እርምጃ እንዲወሰድ በማሰብ ቢያንስ ለ30 ቀናት በሲቪል መሰረተ ልማቶች ላይ የሚፈጸሙ የረጅም ርቀት የድሮ እና የሚሳይል ጥቃቶች እንዲቆሙ ይህም ጊዜ ሊራዘም የሚችል መሆኑን ሀሳብ አቅርበዋል። አንዳንድ የአውሮፓ መሪዎች ለምሳሌ ለትራምፕ የሚዲያ ትርኢት ሊሆን እንደሚችል ጥርጣሬያቸውን ገልጸዋል። ምንም እንኳ ፕሬዚዳንት ትራምፕ ከሂደቱ ምንም እንኳ ፕሬዚዳንት ትራምፕ ከሂደቱ የመውጣት ማስፈራሪያ ቢሰነዝሩም፣ የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባዋ ዋሽንግተን ሙሉና አጠቃላይ የተኩስ አቁም ስምምነት ለማምጣት ቁርጠኛ መሆኗና ይህም ሞትና ውድመትን አስቆሞ ጦርነትን የማብቃት ጊዜው አሁን እጅግ አልፏል ሲሉ የሀገራቸውን አቋም በድጋሚ አረጋግጠዋል። ይህ ሁሉ የሚሆነው ሩሲያ እንደ አውሮፓውያን አቆጣጠር ፌብራሪ 24 2022 በዩክሬን ላይ የጀመረችውን ሙሉ ወረራ በመቶ ሺዎች የሚቆጠሩ ሰዎችን ሕይወት በቀጠፈበትና ሞስኮ ክሬሚያን ጨምሮ 20% የሚሆነውን የዩክሬንን መሬት ተቆጣጥራ በምትገኝበት በአሁኑ ወቅት ነው።